ሴት ልጅ ያለ ማቋረጥ ስለ አንተ እንድታስብ እንዳትረሳ እዚህ ላይ የግድ የግድ ጎበዝ መሆን አለብህ። አሁን ወንድሜ እንድትናፍቅህ የምትፈልግ ከሆነ ጥፋ። ስትጠፋ ትናፍቅሀለች። ግን ደግሞ ልትረሳህም ትችላለች። ስለዚህ ከመጥፋትህ በፊት እነዚህን ነገሮች በማድረግ እንዳትረሳህ አንተን ብቻ እንድታስብ ካደረካት በኋላ ጥፋ። እዛኔ እመነኝ ትናፍቅሀለች። እነዚህን ከመጥፋትህ በፊት ልታደርጋቸው የሚገቡ ስለአንተ እንድታስብና እንዳትረሳ ትናፍቀህ የሚያደርጉ ነገሮችን ዛሬ እኔ እህት እነግርሃለሁ። ካንተ የሚጠበቀው ይህን ቪዲዮ ላይክ ማድረግና ከኔ ጋር እስከ መጨረሻው መቆየት ከዛም ወደ ተግባር መግባት ነው። አብራችሁ ይቆዩ። ሰላም ሰላም፣ ውዴ ናፍዳርቲው ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። ስለ ፍቅር የምናወራበት የምንማማርበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። የኔ ውድ ቤተሰቦች ላይክ፣ ሼር፣ ኮመንት እያደረጋችሁ በጉጉት እየጠበቃችሁ ናፊዳር እንኳን ደህና መጣች የምትሉኝ በጣም በጣም ነው ሞወዳችሁ በጣም ነው ማመሰግነው። እንደሰማችሁት ነው እንድትናፍቅህ የሚያደርጉ እንዳትሰለቻት የሚያደርጉ ነገሮችን ይዤላችሁ መጥቻለሁ። ብዙ ሰው ለመናፈቅ ብሎ የሚያደርገው ነገር ዝም ብሎ ከመሬት ተነስቶ መጥፋት ነው። ያ ግን መረሳትንም ሊያመጣ ስለሚችል ዛሬ ከመጥፋትህ በፊት ማድረግ ያለብህን ነገሮች ምን ላይ ጎበዝ መሆን እንዳለብህ እኔ እህትህ በግልጽ በደንብ አድርጌ እነግርሃለሁ። ከዛ በፊት ግን እስኪ ሁላችሁ መጀመሪያ ቪዲዮን ላይክ አድርጉት፣ አድርጋቸው። እሺ፣ እንጀምር። የመጀመሪያው ከመጥፋት በፊት ማድረግ ያለብን ነገር ምንድነው? እሷን በደንብ ማሳቅ። አሁን እኛ ሴቶች የሚያስቅ የሚያዝናና ነገር በጣም እንወዳለን። በጣም የሳቅንበትን በጣም የተዝናናንበትን ጥሩ ጊዜ ያሳለፍንበትን ነገር ደግሞ አንረሳም፣ ሰው ማለት ነው። ይሄ ማለት እንዴት ነው? የፍቅር ግንኙነት ላይ ብዙ ጊዜ ወደ አእምሯችን የሚመጣው ይሄ ፈን ፓርቱ ነው። ስንዝናና ያለው ሊሆን ይችላል፣ አብረን ስንጫወት፣ አብረን ስንስቅ፣ ስናወራ። እነዚህ ሚሞሪዎች ብዙ ጊዜ ከኛ ጋር የመቆየት ትልቅ አቅም አላቸው። ስለዚህ በቻልከ ሁሉ እሷን ለማሳቅ ሞክር። ከአንተ ጋር ስትሆን ደስ እንዲላት ለማድረግ ሞክር። የሚያስደስቷትን ነገሮች በማድረግ ሊሆን ይችላል። የሆነ የምትወደው ቦታ ይዘሃት በመሄድ ሊሆን ይችላል። የምትወደውን የሚያስቃትን ቶፒክ በማውራት ሊሆን ይችላል። ቴክስትም የሚያስቁ ለየት ለየት ያሉ ነገሮች በመላክ ሊሆን ይችላል። ስለዚህ በቻልከ ሁሉ እሷ ደስ የሚላት እሷ እንድትስቅ፣ አንተን ስታስብም በኋላ በጠፋበት ጊዜ እንድትስቅ ጥሩ ነገር እንዲኖራት የሚያደርገው ነገር አንዱና ዋነኛው ይሄ ነው። ከአንተ ጋር የምታሳልፈው ጊዜ ላይ መሳቅ አለባት። ይሄ ግድ ነው። በነገራችን ላይ ከአንተ ጋር የምታሳልፈው ጊዜ ስል ይህንን ስል፣ እንዴ ናፊ ሁሌ ሳቅ ብቻ ነው እንዴ? ቁም ነገር እናወራለን እንዴት ነው ምናም የምትሉ ትኖራላችሁ። ምንም ጥያቄ የለውም የፍቅር ግንኙነት ሳቅ ብቻ አይደለም። ግን ደግሞ ከአንተ ጋር በምትሆንበት ጊዜ ላይ ደስ እንዲላት ሳቅ ነው፣ ሴንስ ደስ እንዲላት ጥሩ ጊዜ እንድታሳልፍ መዝናናት ሊሆን ይችላል። ባለህ ነገር ይህን ስል ብዙ ነገር ማለት አይደለም። ባለህ ነገር፣ በምትችሉ አቅም በፈቀደው ሁለታችሁም አንድ ላይ በምታደርጓቸው ነገሮች ደስ የሚላትን የሚያዝናናትን የሚያስቃትን ደስታን የሚሰጣትን ነገር ለማድረግ ሞክር፣ ጣር። ፊልሞቻችን ላይም እኮ እናያለን አይደለም? ሰዎች ከተለያዩ በኋላ ምናልባትም ተጣልተው ሊሆን ይችላል። የሚታየው ፓርት በምልሰት የሚታየው ፓርት ምንድን ነው? ሲዝናኑ፣ ሲስቁ፣ ሲጫወቱ ያለው ነገር ነው አይደለም? ከሰዎች ጋር ከተለያየን በኋላ ወደ አይምሯችን ሆኖ የሚመጣው ይሄ የሳቅ ነው የተጨዋወት ነው ደስ ያሰኘን ነገር ነው። ስለዚህ እሱ ላይ በደንብ በርታ ጎበዝ መሆን አለብህ። ደስ የሚላትን ነገር አውቀህ ማሳቅ ይኖርብሃል ማለት ነው። ይሄንን ሳታደርግ ከጠፋ መነኝ አትናፍቅህም። ምክንያቱም አይምሮ ውስጥ የሚመጡት ያላሳካት ይሄ ጥሩ ያልሆኑ የሚኖሮች የተነጋገራችሁት ሊሆን ይችላል ምናምን። እነዚህ ደግሞ ብዙ ሰውን ለመናፈቅ መልሶ ለማግኘትም የማይጋብዙ ስለሆኑ በተቻለ አቅም አስቃት። ሁለተኛ በየቀኑ በህይወቷ ውስጥ ቦታ ይኖርህ። አሁን እኛ ሰዎች የልማድ ውጤቶች ነን። አውቀንም ይሁን ሳናውቅ አስበንበት የምናደርጋቸው የተለያዩ ልማዶች አሉን። ልማዶቻችን ደግሞ እኛን ይገልጹናል። ለምሳሌ ባታስራንቻት መነሳት ከሆነ አለባበሳችን ከሆነ የምናደርጋቸው ዘዊ የምንራመድበትም ነገር ሊሆን ይችላል። የምንበላበትም መንገድ ሊሆን ይችላል። የምንወዳቸው የምናዘወትራቸው ቦታዎች ሊሆኑ ይችላሉ። የልማድ ውጤቶች ናቸው፣ አውቀንም ይሁን ሳናውቅ የምናደርጋቸው ማለት ነው። ይሄ በየዕለት ተዕለት ህይወታችን ላይ የምናከናውናቸው ነገሮች ናቸው። ስለዚህ አንተም የምትወዳት የምታፈቅራት ሴት በየዕለቱ ከምታደርጋቸው ነገሮች ጋር ኮኔክሽን ይኖርህ። ያ ማለት እንዴት ነው? እነዚህ ልማዶቿ የማይቀሩ ሁሌም የምታደርጋቸው ስለሆኑ አንተ ከነሱ ጋር ኮኔክሽን ካለ እነዚያን ነገሮች በምታደርግበት በምታከናውንበት ሰዓት ላይ ታስታውሳለች፣ ትዝ ትላታለች። የዛን ጊዜ እንግዲህ ስትጠፋ በኋላ ላይ ልትጠፋ አይደል? ይህንን እያወራን ያለ ነው። ስትጠፋ እንግዲህ የቀን ተቀን ህይወቷን በምትኖርበት ጊዜ አክቲቪቲዎቿን በምታደርግበት ጊዜ እንድትናፍቅ ያደርጋታል። ይሄ ምን ማለት እንደሆነ በግልጽ ልንገርክ። እንበልና ጠዋት ላይ ስራ መሄድ ይኖርባታል። ስራ የምትሄድበት ሰዓት ላይ ሁሌ የምትደውልላት ከሆነ፣ ስራ ከመግባቷ በፊት የምታወራት ከሆነ ይሄ እንግዲህ ከስራ መግባት ጋር ኮኔክት ሆነ ማለት ነው። ያንተ መደወል ስራ ከመግባቷ ጋር ሁል ጊዜ በየቀኑ የምትጠብቀው ነገር ነው ማለት ነው። ምሳሳት ላይም እንደዚሁ የምታወራት ከሆነ ምሳሳት ላይ ደግሞ ወይ ቴክስት የምትልክላት ከሆነ የምታገኛት ከሆነ ሄደ ከእለት ተእለት እንቅስቃሴዋ ሁሉ የምታደርገው ነገር ነው አደለ? ስራ ትሄዳለች፣ ከዛ ጋር ኮኔክት ሆነ ማለት ነው። ኔክስት ታይም ላይ ባታገኛት እዛ ሰዓት ላይ ትዝ ይላታል ማለት ነው። ምሳ ሰዓት ሲደርስ ይመጣ እኮ ነበር፣ እንደዚህ ይሆን ነበር፣ ቴክስት ይልክልኝ ነበር፣ ይደውልልኝ እኮ ነበር የሚለው ነገር ትዝ ይላታል ማለት ነው። ምክንያቱም የእኛ ሰዎች አይምሯችን እንደዚህ ነው የሚሰራው። ደግመን ደጋግመን ያደረግነውን ነገር እንጠብቃለን ኤክስፔክት እናደርጋለን ስለዚህ ከዕለት ተዕለት በምታደርጋቸው ነገሮች ውስጥ አንተ ቦታ ይኑርህ። ከእነሱ ከአክቲቪቲዎቿ ጋር ኮኔክት አድርግ። ይሄ በጣም ወሳኝ ነገር ነው። የምትደውልበትም የምታወርበትም የምታወሩበት የምትገናኙበትም፣ የሆኑ ቴክስቶችን የምትልክበትም የሆነ ሰዓት ይኖርህ። የምታስለምዳት፣ የምትጠብቀው፣ የምታውቀው ሰዓት ይኖራት። ይሄ በፈለግከው ሰዓት ያንን ማድረግ የለብህም ማለት ሳይሆን እንድትጠብቀው የሚያደርግ በቃ በዚህ ሰዓት ይህን ያደርጋል፣ በዚህ ሰዓት እንደዚህ ይሆናል ብላ እንድትጠብቅህ የሚያደርጉ ነገሮችን ማድረግ በጣም ጥሩ ነው። ምክንያቱም እንዳልኩት ከእንቅስቃሴዎቿ ጋር ስለሚያያዝ ትጠብቀሃለች፣ እንድትጠብቅህ ያደርጋታል። ና ይሄ በጣም ቆንጆ ነገር ነው። ሞክረው፣ በጣም ነው የሚሰራው። እንዳልኩት በኋላ ላይ ስትጠፋ ምሳዋን መብላቷ አይቀርም መቼስ። ልክ ምሳዋን ስትበላ ስልኳን ታያለች፣ አስሬ ቴክስት ምትልክላት ከነበረ ማለት ነው። ስለዚህ እነዚህ ነገሮች ኮኔክት ያደርጋሉ፣ በጣም ያቀራርባሉ። ከልማዶቿ ውስጥ ታስገባሃለች። እንደ ልማዶቿ ሁሉ ትጠብቅሃለች። በጣም ወሳኝ ነገር ነው። እዚሁ ጋር አያይዣ አንድ ነገር ብጨምርልህ ደግሞ ምናልባትም ማታ ላይ ስልክ ስታወሩ ሊሆን ይችላል፣ ስትገናኙ ሊሆን ይችላል፣ አብራችሁ ወደ ቤት ስትሸኛት ሊሆን ይችላል። ስለ ውሎዋ ምትጠይቃት ከሆነ ያ ስለ መድካት ነገር ካለ እንዴት ነበር ብሎ እንዴት ነው እንዴት ሆነልሽ እንደዚህ እያልክ ምትጠይቃት ከሆነ ቀን ላይ ለአንተ በኋላ የምትነግርህን ነገር እያዘጋጀች ነው የምትውለው በሚገርም ሁኔታ ማለት ነው። በኋላ ላይ እንደምትጠይቃት ስለምታውቅ ስለምትጠብቅም ጭምር ታዘጋጃለች። በቃ እንደዚህ ይለዋለሁ፣ እንደዚህ ይነግረዋለሁ፣ ይሄንን ነግረዋለሁ፣ ቆይ ነግረዋለሁ የሚሉ ነገሮችን እያጠራቀመች ነው የምትውለው። ይሄ እንግዲህ ካስለመድካት በመነሳት ነው ማለት ነው። ስለዚህ እነግረዋለሁ ብላ ሳትገኝ ስትቀር የሚሰማትን ነገር መገመት ማሰብ አይከብድም። ስለዚህ እነዚህን ነገሮች ማድረግ በየቀኑ ከምታደርጋቸው ነገሮች ጋር ኮኔክት አድርግ። በጣም ይጠቅማል። ሶስተኛ፣ አንተን ብቻ ሊያስታውሳት የሚችል ስጦታ ስጣት። ይህም ማለት እንዴት ነው? ፐርሰናላይዝድ የሆነ ጊፍት ማለት ነው። ያንን እንዳየች ኢሚዲትሊ አንተ ወደ አይምሯ እንድትመጣ የሚያደርግ ስጦታ ማለት ነው። ይህ የተለየ ውድ መሆን አለበት እንዲ መሆን አለበት ሳይሆን፣ ብዙ ጊዜ ስጦታዎችን ስንሰጥ የሆነ ሰው ስላደረገው የሆነ ሰው ስለሰጠ ብዙ ሰው ስለሚሰጥ ፒክ አድርገን ዝም ብለን የምንሰጠው ነገር አለ አይደለ? እሱም መጥፎ አይደለም፣ ጥሩ ነው። ያንን ስናስብ የሰጠን ሰው እናስባለን። ምንም እንኳን መገልገያም ቢሆን ሁሌ የምናየው ቢሆንም ሌላ ሰው ላይ የምናየው ነገርም ቢሆን የሰጠንን ሰው ማሰባችን ማስታወሳችን አይቀርም። ግን ደግሞ ከዚህ በተሻለ መልኩ ደግሞ ፐርሰናላይዝድ የሆኑ ነገሮች የበለጠ ስሜቱ ይሰጣሉ። እንድታስብ እንድታስታውስ እንድትናፍቅ ያደርጋሉ። ለምሳሌ አሁን ላይ ፎቶዎች መጥቷል አይደለ የተለያዩ ፎቶች፣ ማግም እንደዚህ፣ መጠጫ ኩባያዎች በፎቶ ይሰራሉ። የተለያዩ እንደዚህ በየእለት ተእለት የምንጠቀምባቸው ነገሮች ፐርሰናላይዝድ ሆነው እየመጡ ነው አይደለም። እነዚህ ነገሮች መጠቀም እነዚህ ነገሮች መስጠት ትችላለች። እንግዲህ ማግ ስታይ ከመጠጫነቱ በዘለለ ምናልባትም ያንተና የእሷ ፎቶ ይኖርበታል ወይ ያንተ አንተን አለማሰብ አንተን አለማስታወስ አትችልም። ጽሑፎችም ሊሆኑ ይችላሉ። የተሰማህን ነገር ፖስት ካርድ ላይ ጽፈህ ሰታት ሊሆን ይችላል። ምናልባትም አንተ ጋር ረዥም ጊዜ የቆየህ ምናልባት የአንገት ሐብል የሆነ ጌጥም፣ ብቻ ለአንተ ትልቅ ትርጉም ያለው ነገር ስትሰጣት ያንን ከአንተ ውጪ ሌላ ቦታ ልታየው ልታገኘው ስለማትችል ኢሚዲየትሊ አንተ ነው የሚያስታውሳት። የሆኑ ስጦታዎች ወታዎች እንዳልኳችሁ ቅድም ብያቸዋለሁ። የሆኑ ስጦታዎች ወታዎች እኮ ይኖራሉ። ማንኛውም ሰው የምንጠቀምባቸው የተሰጡን ስጦታዎች ይኖራሉ። ግን እነዛ ፐርሶናላይዝድ አልሆኑም፣ ግን ያስታውሱናል። ግን የበለጠ ደግሞ እንድታስታውሰ ኢሚዲየትሊ አንተ ወደ አይምሮ እንድትመጣ የሚያደርጉ እንደዚህ ፐርሶናላይዝድ የሆኑ ስጦታዎች በጣም ቆንጆ ናቸው። እንዳልኩት ውስጥ ካርድ ላይ የሚሰማን ጽፈ ወድሻለሁ ሊሆን ይችላል የኔ ፍቅር እንደዚህ ሊሆን ይችላል። ብቻ ደስ ያለህን ነገር ጽፈ ስትሰጣት ያንን ስታይ ከአንተ ውጪ ሌላ የምታስበው ወደ አይምሮ የሚመጣም ነገር የለም። ሞመንቱ ነው የምታስበው። እንዴት እንደሰጣት እንዴት እንደነበረ ነው ወደ አይምሮ የሚመጣው እና እንደዚህ አይነት ነገሮችን እራሱ ብትሞክር በጣም ቆንጆ ነገር ነው። አራተኛ ላይ ደግሞ ያስቀመጥኩላችሁ ከዚሁ ጋር ትንሽ የሚያዝ ሰርፕራይዝ አድርጋት ነው። እኛ ግን ብዙ ጊዜ ላይ ይገርመኛል ስለ ሰርፕራይዝ ያለን አመለካከት ትንሽ የተጋነነና እየተዛባ ይመስለኛል። በቃ ሰርፕራይዝ ሲባል የምናስበው ነገር በቃ ይሄ ዲኮሩ ተሰርቶ ብዙ ሰዎች ተሰብስበው በቃ የሆነ ነገር ሰርፕራይዝ ማድረግ ነው ይመስለን፣ አይምሯችን ላይ የተሳለው ግን፣ ሰርፕራይዝ ማለት ያልተጠበቀ ደስታን መፍጠር ነው እኮ አይደለም። ባልጠበቀችው ሰዓት ያልጠበቀችውን ነገር አድርጎ ደስ እንዲላት ማድረግ ማለት ነው። ይህን እንግዲህ በብዙ መልኩ ማድረግ ትችላለን። እንበልና ሁልጊዜ በዛ ሰዓት ላይ የምታገኛት ከሆነ እኮ ከዛ ቀደም ብለ ብትሄድ እኮ ለሷ ሰርፕራይዝ ነው። በጣም ደስ ይላታል። እንበልና የሆነ ቀን አታገኛትም እንበል፣ አመቻችተ ልታገኛት ያለችበት ድረስ ብትሄድ እኮ ይሄ ሰርፕራይዝ ነው። መደወልም፣ ቴክስት መላክም ብቻ ብዙ ነገሮች ባልጠበቀችውም ሰዓት ማድረግ የምትፈልገውን ነገር ሰርፕራይዝ ነው የሚባለው ስለዚህ በተቻለ አቅም ከትንሽ እስከ ትልቅ ሳትል እሷን ሰርፕራይዝ ማድረግ፣ ማስገረም፣ ማስደሰት የሚያስደስቷትን ነገሮች ማድረግ፣ ይሄም ሌላኛው እንድትናፍቅህ እንዳትሰለችህ የሚያደርግ ነገር ነው። ሰርፕራይዝ በጣም ደስ የሚያሰኘን ነገር ስለሆነ፣ የሚያስገርምም ነገር ስለሆነ፣ የማንጠብቀውም ነገር ስለሆነ ያስደስተናል። ወደ አይምሯችንም ይመላለሳል ቶሎ አይጠፋም። ምክንያቱም የምንጠብቀው ነገር እኮ ሲሆን ኖርማል ነን አደለም? ደስ ይለናል ግን በተለየ ሁኔታ የምንገልጸው የምናስበው ደጋግመን የምንናገረውም ነገር አይደለም። ሰርፕራይዝ ሲሆን ግን በጣም የሆነ ደስ የሚል ስሜት ከመኖሩ የተነሳ ደግመን ደጋግመን እናስበዋለን፣ ለሰዎች የምንናገራለን፣ እንደዚህ ሁኚ እንደዚህ አድርጎ ምናምን እያልን እናወራዋለን። ስለዚህ ሰርፕራይዝ ማድረግ በጣም በብዙ ይጠቅማል ማለት ነው። ስለዚህ እነዚህ ነገሮች ላይ በጣም ጎበዝ መሆን አለብህ። ሰርፕራይዝ ማድረግ ላይ፣ ማሳቅ ላይ፣ ስጦታ መስጠት ላይ እንዳልኩት ፐርሰናላይዝድ የሆነ ስጦታ መስጠት ላይ እንደዚሁም ደግሞ በእሷ ሕይወት በየቀኑ የምታደርጋቸው ነገሮች ላይ ኮኔክት ማድረግ ላይ ጎበዝ ከሆንክ አትሰለችም፣ ትናፍቀሃለች፣ የፍቅር ግንኙነታችሁ ጥሩ ነው የሚሆነው። እነዚህ ነገሮች ሳታደርግ ግን ዝም ብለህ እስኪ እንድትናፍቀኝ አንድ ሳምንት ልጥፋ አንድ ወር ልጥፋ ምናምን ብትል እኔ ወንድም፣ ልትረሳህም ትችላለች። ቦታህን በዚህ ልክ ካስተካከልክና ካመቻቸ በኋላ ካስፈለገ መነፋፈቁ በቃ ይሄን ማድረግ አለብኝ ብለን የምታስብ ከሆነ ለአንድ ቀንም ለሁለት ቀንም ብጠፋ በጣም በጣም ትናፍቅሀለች። ምንም ጥያቄና መልስ የለውም። ምክንያቱም ማድረግ ያለብህን ስላደረግ መስራት ያለብህን ስለሰራ አንተ የምትናፈቅ ሰው ነህ። የማትረሳ ሰው ነህ። እነዚህን ካደረግክ ማለት ነው። እነዚህ ላይ ጎበዝ ከሆንክ ስለዚህ እነዚህ ነገሮች ሳያደርጉ መጥፋት አያዋጣም። ላለመሰለቻቸት እውነቱን ለመናገር ትልቁ ሚስጥር ጓደኝነትን መፍጠር ነው። ጓደኝነትን መፍጠር ስለምንም ነገር ማውራት ላይ ጎበዝ መሆን፣ ጥሩ መሆን፣ ኮሚኒኬሽናችን በዛ ልክ ነፃ መሆን፣ ስለምንም ነገር የምታወራት ሰው መሆን አለባት። አንተንም እንደዛው ስለምንም ነገር ምታማክር የምትነግር ሰው መሆን አለብህ። ይህንን ግንኙነት ከፈጠራችሁ ምንም የሚያሰለቻች ነገር የለም። የሆነ ቶፒክ ላይ ብቻ የምታወሩ ከሆነ ነው በቃ እንትን የሚለው ግን ስለ ማንኛውም ነገር አውርታችሁ መግባባት መነጋገር የምትችሉ ከሆነ ምንም የሚያሰለቻችሁ ነገር የለም፣ የፍቅር ግንኙነት። ስለዚህ ጓደኝነቱን ለመፍጠር ሞክሩ። ያንን ካመጣችሁ ጥሩ የሆነ ኮሚኒኬሽን፣ ጥሩ የሆነ ሕይወት ነው የሚኖራችሁ። እዚህ ጋር ደግሞ ጨምሬ አንድ ነገር ልነግራችሁ የምፈልገው ነገር ራሳችሁን ሁልጊዜ ለመሻሻል ለመለወጥ ዝግጁ አድርጉ። የፍቅር ግንኙነት አንድ ቦታ ላይ ስታክ የምታደርጉበት አይደለም። እንበልና ለዚህ ጥሩ ምሳሌ ልስጣችሁ። ሀይ ስኩል ላይ እየነበራችሁ የፍቅር ግንኙነት ውስጥ ከገባችሁ ምን አይነት ነበር የፍቅር ግንኙነታችሁ? በቃ እዛችሁ ቦታ ላይ መገናኘት፣ ማውራት፣ ትምህርት ቤት ላይ የሆነች ነገር ማስጠናት፣ ያችን ሰፖርት መደራረግ በቃ አይደለም ያ ነው የነበረው ህይወት። ስለሌላ ነገር አታስቡም፣ ስለሌላ ነገር ኔሴንስ በኋላ ላይ እንደዚህ ሆነን ቤት ተከራይተን እንደዚህ ሆነን መኖር ምናምን የሚባሉ ኃላፊነቶችን አታስቧቸው። ምክንያቱም ገና ስለሆናችሁ ማለት ነው። ግን በሃይስኩል ላይ የነበራችሁ ሪሌሽንሺፕ እየቀጠለ ሲሄድ እናንተም በዛ ልክ መለወጥ ይኖርባችኋል። ምክንያቱም የዛን ጊዜ የነበረው በቃ ወደድኩ ወደድሻለሁ ምናምን መባባል ብቻ የሚያኖረው ስላልሆነ ግንኙነታችሁን ማሰብ አለባችሁ። ስታድጉ አብራችሁ ማደግ አለባችሁ። አንዳችሁ ሌላኛችሁን በጣም ሰፖርት ማድረግ አለባችሁ ስለ ኑሮ ስለ ላይፍ ማሰብ አለባችሁ መቼ ነው እንደዚህ የምናደርገው መቼ ነው ይሄን የሚሆነው እያላችሁ ማውራት ማችሁ ማድረግ አለባችሁ ከሪሌሽንሺፓችሁ እድገት ጋር ማለት ነው አሁን ላይ ሆኖ ማግባት ባለበት እድሜው የሃይስኩል ፍቅር ላይ የሚያራምደውን ሙድ የሚያራምድ ሰው አለ ይሄ አይሆንም በቃ ፌል ያደርጋል ሪሌሽንሺፓችሁ። ስለዚህ እንደየደረጃው እያደጋችሁ መምጣትን ተማሩ። አሁን ላይ ምን ይፈልጋል? ይህን ያለ ዓመት በፍቅር ቆየን፣ እድሜ ይሄ ነው እንደዚህ ነው እድሜዋ። አሁን ምን ይጠበቅብናል? ምን ማድረግ አለብኝ? ስራ ላይ እኮ ማተኮር አለብኝ። ስራዋ ላይ እንደዚህ ብታደርግ፣ ይህንን እንደዚህ ብናደርግ እና ከዛ ደግሞ ስለዚህ ብናስብ የሚሉ ነገሮችም ያስፈልጋሉ። ማቹር ማድረግ አለባችሁ። ስለዚህ ሁልጊዜ እንደየደረጃው እራሳችሁን ለለውጥ ማዘጋጀት፣ አዲስ ነገርም ስለሚፈጥር እንዳትሰለቻችሁ፣ እንድትነፋፈቁ፣ ጥሩ ግንኙነት እንዲኖራችሁ ያደርጋል የዛ ዛሬው ቪዲዮ ይሄንን ይመስል ነበር። ናፊ ቴንኪ እናመሰግናለን፣ እንወድሻለን እንደምትሉኝ አልጠራጠርም። ኮመንት ላይ ሀሳባችሁን ጻፉልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ፣ ላይክ ሳታደርጉ እባካችሁ እባካችሁ አትውጡ። አሁኑኑ ላይክ አድርጉት እሺ። አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። ሰብስክራይብ ሳታደርጉ እያያችሁ ካላችሁ ሰብስክራይብ በማድረግ ተቀላቀሉ። ቆንጆ ቪዲዮ ስለቅ ይደርሳችኋል። በቀጣይ በሌላ እንደዚሁ ቆንጆ በሆነ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁ።